ነክስት ለሉድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን የወንጌል አማኞች ድምፅ ነው። የዕለቱ መረጃዎች ይዘላችሁ ቀርበናል። በቅድሚያ ማርስ ዜና ዶክተር ሰብለ ወንጌል ዳንኤል በክርስቶስ ኢየሱስ የተፈረሰውን ግድግዳ መልሰን መገንባት የለብንም በማለት ተናገሩ። የማዕከላዊ ኢትዮጵያ ቅጠና የመጀመሪያውን ጠቅላላይ መሪዎች ጉባኤ አካሂደ። ከመረጃዎቹ ጋር ከእናንተ ጋርም ቆየውን የአማኒው ሌብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችን አብራችሁን ቆዩ። ዶክተር ሰብለ ወንጌል ዳንኤል በክርስቶስ ኢየሱስ የፈረሰውን ግርግዳ መልሰን መገንባት የለብንም በማለት ተናገሩ። ባልደረባችን ቤተልሔም ደረጀ ተጨማሪ ያላት ይህንንም የተናገሩት በደቡብ ኮሪያ ሴውል ከተማ እየተካሄደ በሚገኘው የዓለም ወንጌላውያን ጥምረት ጠቅላላ ጉባኤ ላይ ነው። በዓለም ዙሪያ የሚገኙ ወንጌላውያን በያዝነው ሳምንት በደቡብ ኮሪያ ሴውል ከተማ የዓለም ወንጌላውያን ጥምረት ጠቅላላ ጉባኤ ላይ ለመሳተፍ ተገኝተዋል። የኢየሱስ ክርስቶስ ስቅለት ሁለት ሺኛ ዓመት በሚከበርበት በፈረንጆቹ ሀያ ሰላሳ ሶስት በዓለም አቀፍ ደረጃ ወንጌልን ለማድረስ ያለመ ጠቅላላ ጉባኤ እንደሚሆንም ተጠቁመዋል። የተለያዩ ሀገራት ተሳታፊዎች በሚገኙበት በዚህ ፕሮግራም ላይም የዓለም ወንጌላውያን ጥምረት ሴቶች ኮሚሽን መሪ የሆኑት ዶክተር ሰብለ ወንጌል ዳንኤል በስፍራው ተገኝተዋል። ዶክተር ሰብለ ወንጌል ዳንኤል ባደረጉት ንግግርም ሴቶችን በቤተ ክርስቲያን ማሳተፍ አስፈላጊ እንደሆነ ያነሱ ሲሆን በኢየሱስ አማካኝነት የፈረሰውን በዘር፣ በጎሳ፣ በቤተ እምነት እና በጾታ መካከል ያለውን ግድግዳ መልሰን ልንገነባ አይገባም በማለት ተናግረዋል። እናም በጠቅላላ ጉባኤ ላይ የተናገሩት ንግግር በዓለም አቀፍ የወንጌላውያን ጥምረት ላይ ኢትዮጵያ ያላትን ንቁ ተሳትፎ እንዲሁም በዓለም አቀፍ የክርስቲያን ማህበረሰብ ላይ ያላትን እያደገ ያለ ተጽዕኖ የሚያሳይ እንደሆነም ተመላክቷል። ዶክተር ሰብለ ወንጌል ያስተላለፉት መልእክት እስከ 2023 ወንጌል ለሁሉም መድረስ አለበት ከሚለው ከጥምረት ዋና ሀሳብ ጋር የሚሄድ ነው። ከዚህ ባለፈ ክርስቲያኖች እርስ በርሳቸው ያላቸውን ግንኙነት በፍቅር በትህትናና በአገልግሎት መንፈስ በማድረግ ወንጌልን በሕይወታቸው መኖር አለባቸው በማለትም ተናግረዋል። በቦታው ላይ መገኘታቸው ኢትዮጵያ ለዓለም አቀፍ የወንጌላውያን ንቅናቄ ያላትን ቦታ እንዲሁም አፍሪካውያን የወደፊትን የክርስትና እርምጃ ለመወሰን ያላቸው አስተዋጽኦ እያደገ ለመምጣቱ ማሳያ እንደሆነ ተጠቅሰዋል። በያዝነው ሳምንት በሚደረገው ስብሰባ ላይም የቴክኖሎጂ ለውጦች፣ የከተማ ወንጌል ስርጭትና የአፍሪካ ቤተክርስቲያናት ፈጣን እድገት ከሚነሱ አጀንዳዎች መካከል ይገኙበታል። መረጃውን ከክርስቲያን ቱዳ ያገኘ ነው። የማዕከላዊ ኢትዮጵያ ቀጠና የመጀመሪያውን ጠቅላላ የመሪዎች ጉባኤ ያካሄደም በመሠረተ ክርስቶስ ቤተ ክርስቲያን የማዕከላዊ ኢትዮጵያ ጊዜያዊ ቀጠና ጥቅምት 15 2018 ዓ ም አንደኛ መደበኛ ጠቅላላ የመሪዎች ጉባኤውን በመሠረተ ክርስቶስ ቤተ ክርስቲያን ዋናው ቢሮ አካሂደዋል። በዘጠና አራተኛው የመሠረተ ክርስቶስ ቤተ ክርስቲያን ጠቅላላ የመሪዎች ጉባኤ ጊዜያዊ ቀጠና ሆኖ ምስረታዊ ጸደቀው። ይህ ቀጠና በስሩ 14 ክልሎችን አቅፎ ይዟል። ቤተ ክርስቲያኒቱ በአምስቱ ዓመት ስልታዊ ቅርድ ለማከናወን ባያስቀምጠችው መሠረት ማዕከላዊ ኢትዮጵያ ጊዜያዊ ቀጠና ዋና ጽህፈት ቤቱን አዲስ አበባ ላይ በማድረግ ጊዜያዊ ቀጠናውን ለሶስት ዓመት የሚመሩ የአስተዳደር መሪዎች ጉባኤ አባላት ምርጫን በማድረግ ስራውን በይፋ ጀምረዋል። በተመሳሳይ ባለፈው ሳምንት የምስራቅና መካከለኛ ኢትዮጵያ ቀጠና የመጀመሪያውን ጠቅላላ የመሪዎች ጉባኤ በአዳማ ማካሄዱ የሚታወስ ሲሆን እነዚህ ሁለት አዳዲስ ቀጠናዎች ከቀደሙት የምዕራብ ኢትዮጵያና ደቡብ ኢትዮጵያ ቀጠናዎች ጋር ተጨምረው የቤተ ክርስቲያኒቱን የቀጠናዎች ቁጥር ወደ አራት ማድረስ ችለዋል። መረጃውን ከቤተ ክርስቲያኒቱ ማበሬ ድረገጽ ላይ ያገኘ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የልጆች ስርዓተ ትምህርት የአሰልጣኞች ስልጠና ተካሂደ። ባልደረባችን ቃል ኪዳን እንዳለ ተጨማሪ አላት። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የተዘጋጀው የልጆች ስርዓተ ትምህርት በሰሜን ክልል በመቀሌ ከተማ በክልሉ ስር ከሚገኙ አጥቢያዎች የተውጣጡ አርባ ሁለት ሰልጣኞችና የክልሉ ኃላፊዎች በተገኙበት ለሶስት ቀናት የተካሄደ ሲሆን ስልጠናውን የሰጡት እስራኤል ለገሰ እና ፓስተር ኤርሚያስ ገብረመድ መድ መሆናቸውም ተገልጿል። ቤተክርስቲያኗ ከሁለት አመት በላይ ስታዘጋጀው የነበረው ስርዓተ ትምህርት ተጠናቆ የታተመ ሲሆን እስካሁን ከሰባ መቶ ሰማኒያ በላይ ሰልጣኞችም ሰልጥነዋል። በየአጥቢያዎች ሁሉ ስርዓተ ትምህርቱን ለመተግበር እንቅስቃሴዎች እየተደረጉ ተደረጉ መሆኑን ከአገልግሎት ክፍሉ ያገኘነው መረጃ ያመላክታል ስትል የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በማህበራዊ ትስስሩ ላይ አስፍራለች። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በደቡብ ምዕራብ ሲኖዶስ ለቃሉና ቅዱስ ሚስጥራት አገልግሎት ለተጠሩ 27 አገልጋዮች የቅስና ኃላፊነት ሰጠች። ባልደረባችን ራእይት መላኩ ተጨማሪ አላት። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በደቡብ ምዕራብ ሲኖዶስ ለቃሉና ቅዱሷት ምስጢራት አገልግሎት ለተጣሩ 27 አገልጋዮች የቅስና ኃላፊነት ሰጠች። የእረኞች አለቃ የሆነው ጌታችን ኢየሱስ ክርስቶስ ለእረኝነት አገልግሎት ጠርቶ የለያቸውን እነዚህን አገልጋዮች በቃሉ ስልጣን እንዲመራቸው እንጸልይላቸው ስትል ቤተ ክርስቲያን መልእክቷን አስተላልፋለች። በዚሁ ዕለት የቤተ ክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ፣ ምክትል ፕሬዝዳንት ቄስ ዶክተር ታሪኩ ቶለሳ እና የወንጌል ተልእኮ መምሪያ ዳይሬክተር ቄስ ዶክተር ለሊሳ ዳንኤል እንዲሁም የስኖዶሱ አመራር በአርባ ምንጭ ማህበረ ምእመናን ተገኝተው ስርአቱን በመፈጸም ለምእመናን የእግዚአብሔር ቃል አካፍሏል። መንፈሳዊ ምክሮችን ለግሷል። በተያያዘም ሲኖደሱ በራሱ የውስጥ ኢኮኖሚ እያስገነባ የሚገኘውን የሁለገብ ሕንጻ እና አርባ ምንጭ ዩኒቨርሲቲ የሚገኘውን ክርስቲያን ተማሪዎች የሚጠቀሙበትን የልማት ዋዜ ማህበር ምዕመናን ሕንጻ የግንባታ ሂደትን ከሲኖደሱ አመራር ጋር በመሆን ጎብኝቷል። በሲኖደሱ እየተካሄደ ለሚገኘው ሁለንተናዊ እድገት ቤተ ክርስቲያኒቱ እንደምታመሰግንና ለሲኖደሱ አመራርም ቀጥላ እንደምትጸልም ቤተ ክርስቲያኒቱ በፌስቡክ ገጽ ላይ አስፍራለች። በትንሳኤ የአማኑኤል ዓለም አቀፍ ቤተ ክርስቲያን የተዘጋጀው የወንጌል ስርጭት ፕሮግራም በሞጆ ከተማ ተጀምረ። ባልደረባችን ቤተልሔም ደረጀ ተጨማሪ አላት። በሞጆ ከተማ ከትንሳኤ አማኑኤል ዓለም አቀፍ ቤተ ክርስቲያን ጋር በመተባበር ሁለንተናዊ የወንጌል ስርጭትና የታድሶ ፕሮግራም ተጀምሯል። ለሃምሳ አማኞች በወንጌል ስርጭት የእግዚአብሔር ሀሳብና መልኮታዊ ኃይል ዙሪያ የተዘጋጀ የአንድ ቀን ስልጠና በዶክተር አበባየው አብዱሊ ጥቅምት 8 ቀን 2018 ዓም በአራት ዋና ዋና ክፍሎች መሰጠቱ ተናግረዋል። በዚህ ክፍል የወንጌል ስርጭት መሰረታዊ እውነታዎች፣ የወንጌል ስርጭት አስፈላጊነት፣ ውጤታማ የስርጭት ዘዴዎች እንዲሁም የእግዚአብሔር ኃይልና የመንፈስ ቅዱስ ሚና በሰፊው እንደተዳሰሰ ተገልጿል ከስልጠና በኋላ ሰልጣኞች በተግባር ወንጌል መስበክ መጀመራቸውም ተገልጿል። በአንድ ሳምንት ውስጥ ከፍተኛ እንቅስቃሴ እንደተደረገ የተናገሩ ሲሆን እስካሁን ድረስ ከ397 ሰዎች ጋር ውጤታማው ውይይት እንደተደረገ፣ ከ320 በላይ አውንታዊ ግብረ መልስ እንደሰጡ፣ ከ39 በላይ ወደ ቤተ ክርስቲያን ለመምጣት ቃል እንደገቡ፣ ከ14 በላይም ጌታን እንደ ግል አዳኛቸው እንደተቀበሉ ተገልጿል። የፕሮግራም ሁለተኛ ዙር ስልጠናና ተግባራዊ ስራ ለቀጣይ ሁለት ሳምንታት እንደሚቀጥል ተነግሯል። እስከ 2000 ሰዎች የወንጌልን እውነት እንዲሰሙ የሚደረግበት የሪቫይቫል ኮንፈረንስ አሰጣጥም ተጠቅሷል። ይመራ ግብር በከተማ ውስጥ ከፍተኛ መንፈሳዊ እንቅስቃሴ እያመጣ መሆኑም ተገልጿል። መረጃው የትንሣኤ አማኑኤል ዓለም አቀፍ ቤተ ክርስቲያን ነው። ክርስቲያን ወግ አጥባቂ አክቲቪስት የነበረው የቻርሊ ኪርክ ግድያን ተከትለው በአሜሪካ የመጽሐፍ ቅዱስ ሽያጭ እያሻቀበ መምጣቱ ተገለጸ። በባለፈው የፈረንጆቹ ወር የተፈጸመውን ክርስቲያን ወግ አጥባቂ አክቲቪስት ቻርሊ ኪርክን ግድያ ተከትለው በአሜሪካ የመጽሐፍ ቅዱስ ፍላጎት እያሻቀበ መምጣቱ ተገልጿል። የህትመት መጠኖችን በሚያጠናው በሲርካና ቡክስካን መሰረት የመጽሐፍ ቅዱስ ሽያጭ ፍላጎት በባለፈው ዓመት ተመሳሳይ ወር ከነበረው በ36 በመቶ ያደገ ሲሆን በወር 1.5 ሚሊዮን ከነበረው ሽያጭ ወደ 2.4 ሚሊዮን ማደጉ ተገልጿል። ከርክ በፈረንጆቹ መስከረም 10 በውታቫል ዩኒቨርሲቲ ነበረ በተተኮሰበት ጥይት የተገደለው ። እናም ግድያው በዓለም አቀፍ ደረጃ ድንጋጤንና ውይይትን ያስከተለ ነበር። በወጣቶች ዘንድ ትልቅ ተደማጭነት የነበረው ቻርሊ ክርክ ከተገደለ በኋላ እድሜያቸው ከ18 እስከ 34 የሆኑ ወጣቶች መጽሐፍ ቅዱስ የማንበብ ፍላጎታቸው እንዳሻቀበ ነው የተገለጸው። እነዚህ መረጃዎችም ሰዎች ቀውስ ውስጥ በሚገቡበት ጊዜ ወደ መንፈሳዊነት ለመምጣት እንደሚፈልጉ ያሳዩ እንደሆኑ ተገልጸዋል። ያለፈው የፈረንጆች ወር በዓለም አቀፍ ደረጃ ብዙ ጥረቶች የነገሱበት ጊዜ መሆኑን ተከትሎ ብዙዎች ለመጽናናትና ድጋፍ ለማግኘት ወደ እምነታቸው እያዘነበሉ መጥተዋል ሲሉ የሲርካና ቡክስ ካናጥኚ የሆኑት ብሬና ኮነር ተናግረዋል። የከርክ የቀብር ስነስርዓት ላይም ባለቤቱ የሪካ የባለቤቷ ሞት በአገር አቀፍ ደረጃ ሪቫይቫልን ያስከተለ እንደሆነ የተናገረች ሲሆን ከግድያው በኋላም ወደ ቤተ ክርስቲያን የሚሄዱ መጽሐፍ ቅዱስ የሚያነቡና የሚጸልዩ ሰዎች ቁጥር መጨመሩን የተለያዩ መረጃዎች እያመላከቱ ነበሩ። ምንም እንኳን እንደዚህ አይነት ክስተቶች ሰዎች ወደ እምነታቸውን እንዲያዘነብሉ እያደረጋቸው ቢሆኑም በአገር አቀፍ ደረጃ ግን አሜሪካውያን በመጽሐፍ ቅዱስና በሃይማኖታዊ ስብሰባዎች ላይ ያላቸው እምነት እየቀነሰ መሆኑን የአሜሪካ የመጽሐፍ ቅዱስ ማህበር እና ፒው የሪሰርች ማዕከል አስታውቀዋል። መረጃውን ከፕሪምየር ክርስቲያን ኒውስ አገኘ ነው። ተመልካቾቻችን፣ ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረግኩት እኔ አማኑኤል ሌቢሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። መረጃዎቹን ያዘጋጀንላችሁ አማኑኤል ሌቢሶና ባልደረባዬ የቤተልሔም ደረጄ በጋራ በመሆን ነው። ከቀሪ የኤቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ